ሰላም ቤተሰብ፣ ሰላም የዩቲዩብ ቤተሰቦቻችን ብለን ጀምራለን። ከዚህ በፊት ከዚህ በፊት ስለዚህ ነገር ቪዲዮ ሰርቻለሁኝ። እቺ ፓወር መግቢያችን ናት። ፓወር እዚህ ገባ እና ቤዝመንት አለ። ቤዝመንት ማለት ቆጣሪው የሚደረግበት ቦታ ነው። የቱ ጋር ነው የሚደረግ? ላሳያችሁ። ቆጣሪው ቆጣሪው የሚደረገው ፍላሽ ላይ ታብር ውስ ባትሪ ባትሪ ነው ትንሽ ነት ቆጣሪው እዚህ ጋር ነው የሚያልቀው፣ ቤዝመንት ላይ ማለት ነው። መሬት ላይ አይቻል የገመዶቹ ይወጡ በጋ ታች ቆጣሪው ይደረጋል ነው። ከዛ ቆጣሪው ከተደረገ በኋላ እዚህ ይመጣና የዚህ የጂ ፕላስ ስሪው ይሄ መታየው አለ አይደል? ኤስዲቪ ቦርድ ይኖረናል፣ እዚህ ጋር ቦርድ ይኖረናል። ምን ምን ለግራውንዱ ሜንም አጠቃላይ ምን አይነት መሰለ መናዘው በስሪ ፌዝ በስሪ ፌዝ ይሆንና ባለ 24 ብሬከር ላይ ነው የምታዘው። 24 ብሬከር የሚችል ማለት ነው። ከታች ያለውን 36 ብሬከር የሚችለውን ታዝና የላይኛው ምን ታደረጓለ? ሜን ብሬከር መቆጣጠሪያ ታደረጓለ። የሶስቱን ፍሎር የዲ ፕላስ ስሪውን ማለት ነው። ከዛ ደግሞ ቀሪዎቹን ደግሞ ግራውንድ ላይ ያሉትን ነገሮች መቆጣጠሪያ ታደርግና እዚህ ጋር ትጨርሳለ። ከዛ በኋላ እዚህ ስንመጣ ያው እዚህ አካባቢ ኪችን አላቸው። አልጠረብንም፣ እንጠርባለን እዚህ ጋር ሶኬት አለ። ሶኬት ኦልሬዲ ልስን ስለተሰራ ነው ቀብረን ጨርሰናል። እዚህ ጋር ስዊች አለ። ስዊች ማለት እዚህ ጋር ዳይኒንግ አለ። የዳይኒንግ ስዊች እዚህ ጋር አለ። ሶኬቶች አሉ። መብራት ምናምን ይኖራል። ቀም የሚሰራ መብራት ይኖራል። ከዛ ግን ፓወሩ አሁን ከዛ ከመጣ በኋላ በዚህ በኩል ነው ምን ሾልከው ከኤስዲቪ እዚህ ጋር አለ ብያለሁ አይደለም። ሜን ሜን ኮንትሮል ቦክሱ ማለት ነው ላይ ያለው ኤስዲቪ የምንሄደው ደግሞ እዚህ ጋር እንመጣና እቺን እንጠርባታለን እነዚህ ሰላሳ ሁለቶቹ ይሄ አንደኛው ለፈርስት ፍሎር እና ለሰከንድ ፍሎር፣ ይሄኛው ደግሞ ለሰርድ ፍሎር። እነዚህ ሁለቱ አንደኛው ለዲሽ ነው። አንደኛው ደግሞ ሪተርኖች ምናምን የሚመላለሱ ካሉ ከዛ ላይ የሚመጡ ሶኬቶች ምናምን ምናምን ካሉ ማስተላለፊያ ነው። እንደዛ አድርገህ ትጨርሳለህ። ከዛ ስዊች እዚህ ጋር የደረጃ ስዊች እዚህ ኮለል ላይ ነው የምንጨርሰው። ከተለሰነ በኋላ ተብሎ ነው። ስዊቻችን እዚህ ጋር እናበራለን። ስናበራ የሚበራው በዚህ ጋር እዚህ ጋር ላይት አለን። ከዛ ደግሞ እዛች ጋር ሁለት ላይቶች አሉ እዛ ውስጥ ማለት ነው። አለቀ። የዚችኛዋ ደግሞ ላይት እዚች ጋር ነው የሚሰራ። አሁን እየተለሰነ ነው። እንቆርጠዋለን። ከለሰን በኋላ ስዊች እዚህ ጋር አላት። በቃ አለቀ። ሶኬቷ ተሰርቶላታል። ያቺኛዋ እዛች ጋር የምታየው ስዊች ደግሞ የበረንዳ ነች። እንቀጥል። ራይዘራችን የቱ ጋር አለ መሰለክ? ይኸው እና ራይዘራችን ከዛ ይመጣና እዚህ ይመጣል ማለት ነው ራይዘራችን ጋር ይደርሳል። ከዛ እዚህ ጋር የሚገነቡት ግንባታ አለ በ80 ሳንቲም የተወሰነ በደንብ ከመጠጠ በኋላ ነው የምንጠርበው። እንደ ዛሬው በትኩስ አይጠራ። ከዛ እነዚህ ሽቦች ወጡባቸው ደግሞ ከሪተርኖች ምናምን ይመጡት ናቸው ወርደው፣ ምናምን ኮኔክሽን ቦክስ ያለ በቦታ ድረስ ይሄዳሉ። በየትኛው ባሳዮች ኮንዲት በአንዳ ከዛ ወደ ላይ ስንወጣ እዚህ ጋር ደረጃችንን ልክ እንደመጣን ምን አለን ያው እሱች አለ ሶስት ሶስት ያረኩት በምክንያት ነው። አንደኛው ለዚችኛው ለብቻዋ ነው የምትበራው። አንደኛው ደግሞ ከታች ደግሞ መተ እዚህ ጋር አንደኛው ደግሞ ወደ ላይ መሄጃውን ትጀምራለህ ማለት ነው። እዚህ ጋር ሶስት ስዊች ነው ረማ እዚህ ጋር አይ የላይኛው ከዛ ወደ ላይ ደግሞ አንድ ታች ደግሞ መተህ እዚህ ጋር ታጥፋለህ ማለት ነው። ከዛ እዚህ ጋር ስንመጣ እዚህ ጋር ኮሜኔሪያ ነች ሶኬት ይኖራታል። እዛም ጋር እንደምታየው ሶኬት አለ። በእቺ ባልኮኒነት በመስታወት ነው ዋይዘዊ ይህ የምታየው ክፍቱ በሙሉ መስታወት ነው። በመስታወት ነው የሚሰራው። ይሄ እንዳለ በመስታወት ነው። ይሄ ምታየው እንዳለ መስታወት ነው። ተንጠልጣ ያለ እዚህ ጋር ትልቅ፣ ይህ ተንጠልጣ ያለ ተብሎ ተንጠልጣ፣ ሶስት ሜትር ተንጠልጣ፣ እዚህ ጋር የሚደርስ ተንጠልጣ ያለ። ከዛ እዚህ ጋር ስንመጣ ይሄ የምታየው ማስተር ቤድሩ ነው እዚህ ጋር ታበራለህ፣ እዚህ ጋር ታበራለህ፣ ትገባለህ ውስጥ ማለት ነው። ከዛ እዚህ ከገባ በኋላ እዚህ ጋር ቲቪ አለ ቀብረናል፣ የቲቪ ያለ። ከዛ እዚህ ጋር ስዊች እና እዛ ጋር ሶኬት እና ስዊች ሁለቱም ጋር ለባሌትም፣ ለባልየውም ለሚስትየውም ስዊች ለብቻው ነው የምንሰራው። ያኛው ስዊች ደግሞ ወዴት መሰል? ይሄ የምታየው ማስተር ባዝሩም ነው ይሄ። እዚህ ጋር ማብሪያ ማጥፊያ የተደረገው ውስጥ ገብተን አንድ አክርም ብለው ነው፣ በር ስለሚሰራ እዚህ ጋር ያበሩና ነው ውስጥ የሚገቡት። ከዛ ይሄ የምታየው መልበሻ ነው፣ ጨለማ ነው። ይሄ መልበሻ ነው። እዚህ ጋር ድሬሲንግ ሶኬት አላት፣ ድሬሲንግ ቴብል ይኖራታል። ጨረሰች ጫረሰች። ከዛ ችኛዋ ደግሞ ለማስተሩ ማስተር ባዝ ነው። ይሄ ይሄ ማስተር ባዝ ነው። እዚህ ጋር ታበራለህ ትገባለህ ባዝ ማለት ነው። ከዛ ተጠቅመህ ምናምን ከጨረስክ በኋላ እዚህ ገብተህ ሼቨር ምናምን ነው ያለው። ሼቨሩ በዛ በኩል ነው ያለው አሳያለሁ። እዚህ ጋር አለ ሼቨር ሶኬት። ውስጥ ማብርተህ ነው መገባ በቃ ታበራለህ። ስጨረስ ስትወጣ አትፍተህ ትወጣለህ። ውስጥ ሽንት ቤት አለ። አሁን እችኛዋን ላሳየህ። እችኛዋ ደግሞ ገስት መኝታ ናት፣ ገስት መኝታ ናት። ቺም እንደምታየው አልቆላታል ራይዘሩ፣ እንደምታዩት ያው ተጠርቧል። ይሄ ራይዘር የሚሄድበት ነው እ ተከፍቷል ታች የተገኘችው ራይዘር አይሻት አይደለ? እዚህ ጋር አለች። ከዛ በዚህ በኩል እላይ ድረስ ያው እላይም ራይዘሩ አለ። ታሳድጋለ ማለት ነው። ከዛ እዚህ የሚመጣው የዲሽ ምናምን በዚህ በኩል ወጥቶ ይሄዳል። ከታች የሚመጣው ደግሞ ይቀጥላል ማለት ነው። እዛ ይሄ ራስጌያቸው አለ። ራስጌ ነው ይሄ። እዛ ጋር ዲሽ ቲቪ ያላቸው የበረንዳው እታች ነው የሚበራው። እዚህ የታች ስለ አንዴ ነው የሚቆጣጠሩት፣ እዚህ ያለው ሰው መቆጣጠር አይችልም። በረንዳው ሼቨር ሶኬት ያልኩ ቅድም ማስተር ባዝ ላይ አንዴ ነው የምትሰራው። እዚህ ጋር ትሰራና የዚህኛውን ባክቱባክ ቱ ስትበሳው በጀርባ በኩል ሼቨር ሶኬት አለ። ምክንያቱም እዚህ ጋር ፍሳሽ ሲሰራ ለሬቨስ ሲሰራ የዛኛው እጅ መታጠቢያና የዚህኛው እጅ መታጠቢያ መገናኘት አለበት እንዲቀል ማለት ለስራ እንዲቀል እዛ ጋ ቢሆን ድሬኔጅ በጣም አስቸጋሪ ነው ለዛ ተብሎ ሶኬቱም እንደዛው ትጨርሳለህ እዚህ ጋ ምን አለ ኤስዲቪያችን አለ ማለት ነው ኤስዲቪያችን ይሄ እንደምታዩት በዚህ በኩል ሜን ፓወር ይገባል ባለ 25 ይገባል ፓወሩ እንዳልኩ መጥቶ በመሬት ነው የሚገባው በዚህ ይገባል ከዛ እነዚህ ደግሞ የምታያቸው ባለ አስራ ዘጠኞቹ ደግሞ ምንድን ናቸው እዚህ ጋ ኮኔክሽን ቦክስ ይኖረናል ኮኔክሽን ምናምን እዚህ ትጨርሳለህ እዚህ ጋር ብሬከር ቦክስ ይኖረናል ጨረስም ማለት ነው። ቺ ቦይለር ሶኬት ነች። ጥያቄ አለ? ይሄኛው ማለት እላይም አለ ላይ ይደገማል ይደገማል። በቃ ተደጋጋሚ ጂ ፕላስ ስሪው ላይ አሁን ፍረስ ፈርስ ፍሎርና ሰከንድ ፍሎር ላይም እንደዚሁ ማስተር ባዝ ባዝና ማስተር ቤድሩም እና እንትን እና ያለ የልጆች መኝታ ቤት አለ። ከዛ ቀጥሎ ያለው ደግሞ ኖርማል እንትን ኖርማል የገስት ምናምን መኝታ ቤት ነው። ይሄን ይመስላል። ኮንዲት ከቦሎኬት በኋላ ቦሎኬት ልክ እንዳለቀ ኮንዲት ቀበረህ፣ እንደዚህ ነው የምቀብረው ማለት ነው። ይሄን ከጨረስ በኋላ ልስን ይሰራሉ። አንተ የምትመጣው ለምን ሰዓት ነው የምትመጣው? እስካቶ ላይ ለማስቀመጥና ገመር ለመሳብ ነው የምትመጣው። አሁን ከዚህ በኋላ ልክ ልስን እንዳለቀ ትንሽ መጠጥ ሲለለት ምን ትገባና አንተ የምታደርጋለህ ጃንክሽን ቦክስና እና እስካቶ ላይ ታስቀምጣለህ። ገብቶሃል? ጃንክሽን ቦክስና እስካቶ ላይ ታስቀምጣለህ። ከዛ ገመር መሳብ ነው ገመድህን ትስባለህ፣ ኮኔክሽን እንሰራለህ። መብራቱ የሚደረግበት ቦታ ላይ መብራትን ታደርጋለህ፣ ፓወር ትሰጥዋለህ፣ ይበራል። አለቀ። አይገባም፣ እንደዚህ አይነት ቦታ ላይ የሚገባበት ቦታ እዛ እቃ ስለሌለ ነው። እዚህ ግን ራስ እቃው ከመጣ በኋላ የምታደርገው ለምሳሌ ይሄኛው ነው አይደለ? አንተ እቃውን ገመዱን ካስገባ በኋላ ነው ኤሌክትሪክ ገመዱ ከገባ በኋላ ነው። እናየዋለን ቀስ እያለን እናየዋለን። ይህን ይመስላል የቦሎኬት ስራ። ቀጣዩ ስራችን የሚሆነው ደግሞ ለእንትን መሳብ ነው ማለት ነው፣ ኤሌክትሪክ ገመድ መሳብ፣ እስካቶላ ማስቀመጥ ነው። እስካ ቶላ ስናስቀምጥ ደግሞ እንዴት እንደምናስቀምጥ ሌቭለር ተጠቅመን እንዴት እንደምናስቀምጥ እናሳያለን። ይህን ይመስላል። ቤተሰቦች ጸድ ቆይታ ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት። ከኤሌክትሪሻኖች ማህበር ዳንኤል ሞላ አባየሁ ዘውዴ እንዲሁም የሚገርም ፔንታውስ ነው የምትሆነው እ